ሰላም ሰላም፣ ደህናችሁ የጠላቂ ጣና አሻሮ ሲበላ ያደገ ልጅ። ሰላም ሰላም፣ ቤተሰቦች እንዴት እንዴት እንዴት አላችሁ?

ዛሬም ተመልሻለሁ በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች እንመለከታለን ሀሳብ አስተያየቶቻችን እየሰጠን አብረን ቆይታ እናደርጋለን ቪዲዮቻችን ስንጀምር በሰሜን በደቡብ በምስራቅ በምዕራብ በተለያዩ ምክንያቶች ለሚራቡ ለሚገደሉ ወገኖቻችን ፈጣሪ ድረስላቸው ፈጣሪ ያስባቸው ሰላም ለሀገራችን ሰላም ለኢትዮጵያ በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮችን ይዘናል እነሱን እየተመለከትን ሪያክት እናደርግባቸዋለን። ሀሳብ አስተያየቶቻችን እንሰጣለን እናንተም ሀሳቦቻችሁን የምትሰጡበት ኮመንት መስጫው የእናንተ ነው ሀሳባችሁን መስጠታችሁን እንዳትረሱ እስከ መጨረሻ ድረስ ግን ቪዲዮን ተከታተሉ ስትከታተሉ ሳታከታተሉ ግን ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ሳታርጉ እየተመለከታችሁ እንደሆናችሁ ያሳየኛል። ዩቲብ ላይ አብዛኞቻችሁ ሰብስክራይብ ብታደርጉ፣ ያው ሁል ጊዜ የሚለቃቸው ቪዲዮዎችን ለእናንተ ይደርሳሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሁለተኛ ቻናል ላይም ኮመንት ላይ ቼክ ማድረጋችሁ እንዳትረሱ። እስከ መጨረሻ ድረስ የትም የትም የትም እንዳትሄ ዘሮች ሞት ሲነገራቸው እማማስቃለች ነው። ታዲያ ትሞታለህ ሞት ያለ ነው ማለት። 80 ዓመት ኖራለች። አንድ ነዝናዛሮ ኢትዮጵያውያን ግን ኮመንት ላይ የምሰሩት ስራ እስኪ ቪዲዮ እዩት እና ኮመንት አብረን እናነባለን። ከጦጣ ጋር ፎቶ የተነሳችበት ነው። የኢቤስ አቅራቢዋ ጥበብ ነች። ተመልከቱ። እንጆ ያደረገች ጦጣ ራሱ። ኧረ መሳሳ ይሰጠው የምትሉ ምንድን ነው የሚሰጠው? አንድም ቀን በዝንጀሮ ቀን አለው ብዬ አስቤያለሁ። እንደኔስ ድስት ግጣሙን አያጣም። ከዝንጀሮ ልነስ ይህንን ፊት አምስት ሺህ ዶላር ይሰጣችሁ ና ምቱ ድ የእኔ ቤት ማነኝ ብለሽ ነው የምታስቢው? እንደ አንቺ ፈናነሽ ሰዓት ደምሴነሽ ሰላም ተስፋዬነሽ ማን ነሽ እንደው ትንሽ ብሮ አልተካበደም የጠራሹ ዶላር እኮ በኢትዮጵያ ብር ሲመነዘር ድፍን ሰባት መቶ ሃምሳ ሺህ ብር ነው የሚመጣው

እርገጤ እያስፓፋኝ ነው። እና አዲስ ፍቅረኛ ሰው ያሰት ምንድን እረ በለው። እሺ እንስማሽ ምን ለማለት ይሆን ጉዲ አዲስ ፍቅረኛ ሰው አያስተኛ። ይስጠኝ ጽናቱን እንጂ ህን የምደውላለሁ መቼም ማልተኛ እረ ምን ጉር ነሽ ይለኛል። ወቀሳ ያበዛብኛል። ከት እንዴት እስከ ዛሬ የት ነበርሽ ይለኛል። እኔ የምቀጥላለሁ መልሱን እሰጠዋለሁ። ዋናው በኩል ለሌሊት የኔ መደወል የአንተ ፍቅራ ነው ልሎ ነው የኔ ወደል ስለው ስልኩን ዘጋብኝና እኔም ወዲያው በሰጨኝና መልሻ አንጫረርኩለትና፣ አሀ እያርገጤ ስልኩን አንሳውና እያወራል ሌላ ከተማ ንግባል ካልሆነ ገደል ግባ እርገጤ። ቢሄድ ይመጣል አብጤ። አትጨማለቅ አንተ ወጣቴ። ኦሮ ጠገበ እርገቴ፣ አንቺ ጠገበ እርገቴ። ኧረ ወዲያ ነከው፣ ይመጣል አብጤ። ተው ተው፣ ስለ እግዚአብሔር ተው፣ ስለ መድኃኔዓለም እያለ ሰው ጋር እንደዚህ እሺ ቆይ፣ እኔ ልጠይቅ። ወደ ግራ እሷን የት እያረጋሽ? ልጅ ታውቃታለህ? በዚህ እሷን ለመጀመሪያ ጊዜ አውሮፕላን የሰሩት ወንድማማቾች

በእርግጥ የሰፈር ሰው አብረው ስለምትኖር ምናምን ልታክ ትችላለህ። ግን የተማርካቸው ነገሮች እንዴት ነው የማታውቀው? ምን ያህል እንደማሰብ ልጅ ታውቂያለሽ?

የኒኮንጆ የኔዋርክ አንቺ ናይቶ አያው ኢትዮጵያ ውስጥ ሰዎች እያሙሽ ነው። የሰዎችን የግል መረጃ ቪዲዮዎችን ፎቶዎችን ትለቂያለሽ አሉ። የሰዎችን ግል መረጃ ፎቶዎችን በተለይ ራቁት ቪዲዮ ትለቂያለሽ አሉ። እውነት ነው ወይ? በጣም አዝኖብሻል ህዝቡ፣ ሊደበድብሽ ይችላል። ሰዎች እንደዚህ አይነት ነገር የሚናገሩት ለምን እንደሆነ በትክክል አላውቅም፣ ግን እንደገና ላረጋግጥልዋ። እኔ የሰዎችን ግል መረጃ ቪዲዮዎችን እና ፎቶዎችን አልለቅም፤ ይህ ስራዬ አይደለም። ተገይቶብሻል፣ ተገይቶብሻል። ሰውን ይቅርታ በይ ወይም ካሳ ክፈይ። እንደ አዝናል ወይ? የኢትዮጵያ ህዝብን ስላዘንኩኝ በጣም አዝናል ምክንያት የግል መረጃ ማጋራት ተገቢ አይደለም። ዳግም ይህ እንዳይደገም በጣም አተነቀቃለሁ። ይቅርትሉኝ አላቸው። ኢትዮጵያን ባህል ማክበር አለብሽ። ትልቅ ሰው አንቱ ነው የሚባለው፣ አንቺ አይባልም። ሽማግሌ፣ የሃይማኖት አባት፣ እንደዙም ሌሎች አንቱ ነው የሚባለው፣ አንቺ አትበይ። ወንድም ስታወሪ ወንድ ነው አንተ በይው። እኔን ብዙ ጊዜ አንቺ እያልሽኝ ነው፣ እንደ ስንቴንም ነግርሽ ማዝናለው ከዚህ በኋላ በትክክል አንተ ወይም አንቲ ያልኩ እንደምትጠሩ አታልግባለሁ። እንዲሁም የኢትዮጵያን ባህል የበላተ ለማወቅ ጥረት አድርጋለሁ። ስለነገረኝ በጣም አመሰግናለሁ። አንተ ወይ አንቺ እያልኩ ለመጥራት ቃል ገባለሁ፣ እያለች የኢትዮጵያን ባህል ለማወቅ ጠራለሁ። ጉግል ጀመናይ ሌላ ታሪክ ውስጥ ገብቷል። ጉግል ጀመናይ ማለት ኤአይ ወይ አርቲፊሻል ኢንተለጀንሲ ነው። እንደውም የሰው ቪዲዮ የሰው ፎቶዎች ምናምን ይሰራሉ። እንደውም የሆነች ባንዲራ ሰርች አለ ሾርት ቪዲዮ ማየት ትችላላችሁ። በጉግል ጀመናይ ነው ይሰራው። በዚህ ጊዜ በነገራችን ላይ ዩቲዩበር ለመሆን ስራ አጣው ለማለት በጣም በጣም በቃ ማለት ማይም ወይ ደግሞ አካል ጉዳተኛ ካልሆናችሁ በስተቀር አላውቅም። ይቅርታ ለቃለት አጠቃቀሜና ስራዎችን ይሰራል። ጉግል ጀመናይ ግን እረ ትቀደዳለች ላምባዲና የዲቢ ሰማት እንደ ሴፉ ነው የሚቆራረጡት። ዛሬ ደግሞ ከላይ ያለችውን ቪዲዮ አይተን እንደተለመደው ኮሜንት እናነባለን። ሽሮ ነው ሽሮ ውሃ ነው ምንድን ነው ምግቡ?

በሌላ ቪዲዮ ኮመንት ማድረጋችሁ ናት። ለሊት ግን ለምንድን ነው መሳ ማንበላው? ማለት እራት አለሽ፣ ወደዛ በኩል ወደዚህ በኩል ደግሞ ቁርስ አለ። መሀል ላይ ለምንድን ነው ማንበላው? ለምንድን ነው የምንራበው? ለምንስ ለጤናችን አናስብም? እንኳን ሌሊት መብራት ቀን በበላን እራሱ ዝብጥብጥ እየሆኑ ነው ሴቶቻችን። ትንሽ ሲሉ ምግብ ብቻ ነው። ምንድን ነው ግን ኢትዮጵያ ሴቶች እንደዚህ የሚወፍራቸው? በጣም በቃ ኢትዮጵያ ውስጥ ሸንቃጣ ሴት ማግኘት ብርቅ ነው። ሴሌብሬቲዎችን ጭምር ውስጥ ዩቲዩብ ላይ ቲክቶክ ላይ ምናምን የምታዩትን ሰዎች ተማ አብዛኛው አብዛኛው ማጆሪቲው ፒፕል ሴቱ በጣም በጣም ወፍራም ነው እና አይቅርብን፣ የምሽቱ ምሳ አይቅርብን። ግድ የለም። ከዘበኛው ጋር ጠላቤት ልንሄድ ነው። አብረን ዱቄት እንቀባል። ጆር ከዚህ በፊት እጅ ስለማላቅ ማለት ነው። አምሶ ኤክሳይትድ አልገባችሁም? በዛ በጣም በዛ። ከየትኛው ዘበኛ ጋር እንደምሄድ ማለት ነው፣ ከአዲስሁን ከአሮጌው ጋር? ኮሜንት ላይ ገምቱ። ደግሞ ዱቄት ስቀባ ቪዲዮ ከሰራው ቆየሁ አልቆየሁም? ለነገሩ ሐሙስ ነው ግን የሰራሁት ቢሆንም ቆይቻለሁ። ድሮ በየቀኑ ነበር የምሰራው። አሁን ደግሞ አይላይነር ላርግና የግብፅ ጠንቋይ ልምሰል ምንድን ነው እንደዚህ ጠላ ቤት ለመሄድ የሚያቁላላሽ የምትሉኝ ከሆነ ማለት ነው። እዛ ደግሞ ሌላ ዘበኛ ብናገኝስ ማን ያውቃል? አንተ ደግሞ ማልፈልጉን ቃል ልታስጠቀመኝ ነው። ከንፈሬን እንዴት እንደምወደው ብታውቁ ስፔሻሊ ላይን ሲደረግ ደግሞ? ማነው እንቆይ መሰልኩ በቃ። ሰሞኑን እየነገርኳችሁ ነበር፣ አካውንቴ ትንሽ መታ መታ ተደርጋለች። ስለዚህ ላይክ፣ ሼር፣ ፖስት፣ ኮሜንት፣ ኮፒ ሊንክ እያደረጋችሁ እንደዚህ ጋር ቤት አምፖል ቦለለለለለል ማድረግ እንዳትረሱ። በጣም በጣም ነው የምወዳችሁ። ንስቲ ልሳማችሁ። ንሳሳም ሪያክሽን ትችያለሽ። ጥበቃውን ታይ ዘበኛውን እንደዚህ ማማ አስፈላጊ አይደለም። ሪያክሽን ግን ትችያለሽ። ጎበዝ ነሽ። ወደ ዩቲብ አምጪ። ሸቄበት መኪና እንገዛለታለን ብለናል። መኪና ለምን ለልጆች ትምህርት ቤት ማድረሻ ማለት ህፃናት ለመውሰድ ለምናምን ለምናምን ያስፈልገዋል። ገና ልብስና ምናምን እንኳን በስነ ስርዓት የተሟላለታለም። ንጹህዬ ሁለት በአንድ ጊዜ ሞላችሁ ቴንክዩ ንጹህ። አሁን ስንት ይቀራል መሰላችሁ? ሶስት ነጥብ ሰባት ሶስት ነጥብ ሰባት እኛ መቶ ሺህ ነው ግባችን። ከዛ በላይ መሄድ ከፈለጋችሁ የራሳችሁ ፋንታ ነው። አጥንት ልጆችን አሳክበን ደግሞ አሁን እንጀት ታምናላችሁ። እናንተ ብስብስ አህዮች ታምናላችሁ። እኔ ውሃ ስከለክል፣ ምግብ ስከለክል ታምናላችሁ። እኔ ጂጂ ምን አባህ ስትል ነበረ? ምን አባህ ስትል ነበረ? ልጆቹ አያታቸው ጋር እያሉ ተለወጡ ስትል አልነበረ? በሁለት ሳምንት በጭስ እሱ ጋር ይህ ግን ሰው አንድ ከተማ ላይ አንድ ጀርመን የሚባል ሀገር ላይ ቁጭ ብሎ ሊያውም መኝታና ሳሎን ቁጭ ብሎ ቪዲዮ እየሰራ ሲሰዳደብ ምናምን ያደርግላችሁ። ኮንቴንቱ ጸዴ ነው፣ ግን የሆነ ፋኒ እያወራ አንድ ፋውል ያስኩት ዝም ብዬ እሰማዋለሁ። አንዳንዴ መንግስት ጋር ደወልኩና ሄሎ መንግስት አልኩት። ከዛ ልጆቹን እኔ ማሳደጋለሁ መንግስት አንስቶለት ከዛ በቃ ፋኒ እውነት አለ አሳድግ ብሎ በስልክ ጨረሱት ማለት ነው። እና እግዚአብሔር የንስሐር ሚስጣችው ከማለት ውጭ ምንም አለ። የእርዳታ ጥሪ ግን ለፋኒ ተደርጓል። መኪና እንግዛለት ብለዋል። እኔ ብርከ አምሳ ልክ ያለው እውነትም እናንተ ዘቢባ ምላሽ ሰጥታለች። ከዚህ በፊት ስትታማ የነበረችበት ጉዳይ ነበረ። ብቻ ዘቢባ ግን ምላሽ ሰጥታለች። ምላሽ ስትሰጥ ግን እኔ እንደዚህ መውረድ የለብኝም ቲክቶክ ላይ እንደዚህ ወር እ ዩቲዩብ ላይ እንጂ ሙዚቃ መስፈ ክለብ መሄድ እንጂ ቲክቶክ ላይ መውረድ አልፈልግም ያለችበት በተለይ ተመችቷል። እንዴት ነው መውረድ? ቲክቶክ ላይ አንድ ሁለት ተሳዳቢ ሰው ባለው እኔ ቲክቶክ ላይ መውረድ አልፈልግም። እንጀራቸውን የሚበሉ በጣም ትልልቅ ትምህርት የሚያስተምሩበት ሰዎች አሉና ወሬ የሚያወሩበትም አሉ። ወሬው ትክክለኛ ወሬ የሚያወሩ አለ የውሸት ወሬ የሚያወሩ አሉና ጎል ሰጥታለች። የሰጠችበት መንገድ ንግግሯ ብዙም ስላልተመቸኝ ነው። ብቻ እነሱ ቲክቶክ ላይ የሆነ ቪዲዮ ምናምን ተዘዋወረ፣ ሰዎች እሱዬ ወረቀት ቢኖረው ዘቢባን አያገባትም ነበር የሚል ቪዲዮ አይቼ ማለት ነው። ማለት በዚህ ደረጃ እኔ መውረድም አልፈልግም። የቲክቶክ ቪዲዮ ምናምን አይቼ እዚህ ጋር ራሱ ማቅረቤም ያሳፍራል። ግን ስ በቃ እናውራበት ብዬ ነው። እሱዬ ወረቀት ባይኖራት ኑሮ ባይኖረው ኑሮ ዘቢባን አያገባትም የሚል እኔ ኑሮ ኑሮ ወይም ከልጆች ጋር ከሚስቴ ጋር የምኖረው ሌላ ሰው የኔን ስም አዝቶ ኢሾ አድርጎ የኔ ስም ኑሮ አልቆታል። እኔ ዘቡ ዘቡ ያገባችኝ ወረቀት ስላለኝ እኔ ወረቀት አልነበረኝም። ወረቀት የለኝም። እኔ እራሴ ራሴ ተሯሩጬ የምኖር ሰው ነው። ማለት በቃ መልስ ባሰጡም ጥሩ ነው። ዝም ብላችሁ ላይፋችሁ መኖር ጥሩ ነው። ያው አራስ ቤት ይደብረዋል፣ ቪዲዮ ስራ ስራ ይላል፣ ወሬ አውራ አውራ ይላል አሉ። እንግዲህ የወለዱት ሰዎች ሁሉም ሰው እንደዛ አይለም። በር አሁን ወልዳ ነው ቤት ነው ያለችው ምናምን እና ቢዚ የሚያረጋት ነገር ስለሌለ የሰራች ይመስለኛል እንጂ መንገብገቢ እና መልስ የሚፈልግ ጉዳይ አይመስለኝም። እንደዚህ ነገር ቻመል ሰታለች ዘቢባ። እንደዚህ ያላችሁ ሰዎች ግን አደብ ግዙ፣ ረፉ እሽ። እኔና እማ ሰው ቤት ተጠርተን

ውሃ ምንድን ነው የሚጠጣው? አፈር ጠጅ አፈረስ ደሞሰ ውሃ ስተጣጠስ ብሎ ወደ ሰውነቱ ያስገባ ደስብኝ ነው እንዴ? እጃሽ እንትን የምትይው የት ቦታ ነው? የሞቀ ውሃ ነው የሰጡሽ? አፈር ቢ እግዚአብሔር አፈር ያስታለ። ተዋርጃለሁ፣ ተዋርጃለሁ። ሁለተኛ ሰው ቤት አይደለም አንችን አስከትዬሽ ሱቅ አልሄድም። ሮ የሚባሉ ሴቶች ቤት ውስጥ ሲሆኑ በጣም ጠራርጎ ይበላሉ፣ በድብቅ ሲሆን ግን ካፌ እና ሰው ጋር ሲገናኙ እንደዚህ በቅንጦት ነው የሚበሉት፣ ምናምን የሚባል ታሪክ ነበር። አሁን ግን ይፋ ወጣና ብዙ ሴቶች ሚዲያ ላይ አሁን በስመ አብ ወልድ አንድ እንጀራ በሁለቴ በሶስቴ ምናምን ምትጎርሱላ ሲት ተመለከትኩኝ። ው በድብቅ ያደርጋሉ የሚባሉትን በይፋ አውጥተው ያው መነጋገሪያ ለመሆን ይችላል። ግን ብዙ ሴቶች አሁን ተፈጥሯል እና እንደዚህ የሚበሉት ስ ይከቱታል። ለእኔ የሚከብደኝ እነሱ ሲጎርሱ እኔን ነው የሚያንቀኝ። እና ሴቶች በ ከምግብ ጋር የሆነ ጻብ አላቸው ይመስለኛል፣ ወይ ደግሞ ከወንድ ጋር ያደላቸውን ጻብ ምግብ ላይ እየተወጡበት ይገኛሉ ይመስለኛል። ራቴን ለማሸነፍ አብሬያችሁ እበላለሁ ማለት ነው። ለመጀመሪያ ጊዜ እንጀራ እሞክራለሁን አላቅም። እንጀራ እንዴት ነው የሚበላላችሁ? ይሁት እንጀራውን እዚህ ጋር ልክ ብዙ ነጥብ ነጥብ አለው። ፈጣሪ ሆይ፣ እሽት ማኪያሹ ካለ እንፈጠው መሞከር አለብኝ። ምንም ቢሆን ሰው እዩት። እኛ የድሀ ቅንጡ ያፏጫል በቂጡ አሉ እትዬ በለጡ። ለነገሩ የጠላቂጣና አሻሮ ሲበላ ያደገ ልጅ እንጀራን ቢፈራና ፎቢያ ቢሆንበት ብዙም አይገርምም። ደግሞ እኮ ብዙ ነጥብ አለው። ለምን ጥያቄ ምልክት ትምህርት ተሰላቀ ትምህርት አንክሮ ምናምን አላገኘሽበትም። አንቺን ቢቻል በርበሬ ማጠን ነበረ። አሊያም ደግሞ በምትበይበት ሹካ መቀመጫሽን ወቅቶ ደፋር እንጀራ በይ እንድትሆን ማድረግ ይቻል ነበረ። ለማንኛውም እንጀራን በበርበሬ፣ በሚጥሚጣ፣ በስጋ ወጥ፣ በሽሮ፣ በምስር ክክ የምንበላው ታሪካዊ ምግባችን ነው። እና ስለተሳለቅሽበት እግዚአብሔር ይፋርድሽ። የእንጀራ አምላክ የእንጀራ ገመድሽን ይበጥ። ሰዎች

በነገራችን ላይ በኤርፖርት ግርግር አነሱ የተባሉት ቲክታክሮች መካከል ሌኒ ክንፈ የምትባል ሴት ከእስር ተለቃለች። ያው ደግሞ ውጭ ነበረች ወልዳ ምናምን እርጉ ስለነበረች እንግዲህ፣ አሁን ደግሞ እስር ቤት እንድትመለስ ተፈርዶባታል። ማለት እንግዲህ ወንጀለኛ ተብሏል፣ ውሳኔ ደግሞ ይሰጥባቸዋል። ለፊት ወራት እንግዲህ ዛበሻ ነው የዘግበው። በጣም ያሳዝናል፣ አግኝቶ ማጣት፣ ልጅ አቅፎ ወልዶ ምናምን። ግን ህግን መቃወሚያ አይደለም። ግን ያው ምን አይነት እድል ነው ያስብላል። የዘሐበሻን ዜና ብዙዎች እየተቀባበሉት ይገኛሉ። እንግዲህ የሰማነው ከእሱ ነው። ሰበር መረጃ ሰምቷል በእነ ጆን ዳንኤል የክስ መዝገብ ላይ ፍርድ ቤት ዛሬ ውሳኔ ያሳለፈ ሲሆን፣ ኢዲዲያ ነጻነት ወይም ደግሞ ናዮ በድጋሚ ወደ እስር ቤት እንድትመለስና እንድትታሰር ውሳኔ ማሳለፉ እንግዲህ እየተሰማ ነው የሚገኘው። እንደሚታወቀው ኢዲዲያ ነጻነት የጆን ዳንኤል ጋር የፍቅር ግንኙነት የነበራት እንዲሁም ደግሞ እርጉዝ እንደነበረች የሚታወቅ ነገር ነው። እንዲሁም ደግሞ እስር ቤት ውስጥ ልጇንም ወልዳለች። ነገር ግን በተደጋጋሚ የዋስትና መብቷን እንዲከበርላት በመጠየቁ ምክንያት በመጨረሻም አቃቢ ህግ የዋስትና መብቷን አክብሮላት መጉዳት ማለት ነው ከእስር ቤት መፈታቱ የሚታወስ ነገር ነው ነገር ግን ጥፋተኛ ሆኗ በመገኘታቸው ማለት ነው በዛሬው እለት በድጋሚ ወደ እስር ቤት እንድትመለስ ፍርድ ቤቱ ውሳኔ ያሳልፏል ነገር ግን አብራ በክስ ላይ የነበረችው እልኒም በበቂ ሁኔታ ራሷን በመከላከሏ ምክንያት ከፍርድ ቤቱ በነጻ ተሰናብታለች ጆን ዳንኤልን ጨምሮ ሌሎች አምስት ተከሳሾች ደግሞ ጥፋተኛ ሆኖ በመገኘታቸው ማለት ነው ህዳር 18 ቀን ውሳኔ ይተላለፋል በዚህም ምክንያት አቃቢ ህግ እንዲሁም ደግሞ የተከሳሾች ጠበቆች መከላከያ እንዲሁም ደግሞ የቅጣት ማቅለያቸውን ይዘው እንዲቀርቡ ፍርድ ቤት ውሳኔ አሳልፎ ለህዳር አስራ ስምንት ቀን የመጨረሻ ውሳኔ እንደሚሰጥ ተነግሯል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ይዤ እላችሁ እመጣለሁ። የመረጃው ባለቤት ዘሀበሻ ነው። በአዳዲስ መረጃዎችን እመለሳለሁ። መልካም ምሽት። ቀጣይ ጊዜ እንግዲህ የቅጣቱ መግለያ እንዲያቀርቡ ነው እንጂ የተፈረደባቸው መታሰራቸው ደግሞ መቀጣታቸው አይቀርም ማለት ነው ባጭሩ፣ በገንዘብ ባደረግላትና ያው፣ ለምን የልጅ እናት ስለሆነች እዛ ላይ ልጅ ነች፣ እጩ ነች። እሷን በጣም ዳይፍ አጋጣሚ ውስጥ የተከሰተ ጉዳይ ስለሆነ ምንም አይደለም። ግን ያው በቃ ያደርግላቸው። እንግዲህ የቀበሌ ሊቀመንበር ፍቅር ታውቂያለሽ? የፍቅር ከፍቅርሽ አረንቋ ውስጥ ለመውጣት አዳጋች የሆነ የህይወት ቀውስ ውስጥ የምን አረንቋ የምን ቀውስ ነው ሰውዬ! አንቺ ማለት እኮ የልቤ የመልካም አስተዳደር ውጤታ ምንድን ነው? የቀበሌ ወሬን ሳጨርስ ነው የመጣው። ወይኔ ለምን አትረጅኝ? እኔ እኮ በንጹህ ልቤ ያለምንም ብልሹ አሰራር ነው የምወድሽ ፍቅሬ። እባክሽን ካለሁበት የፍቅር አዘቅት እንደወጣ ያለሰለሰ ጥረትሽን አትንፈጊ። አንተ የሰ የቀበሌና የስብሰባ ወሬህን እያወራት እቆያለሁ መሰለኝ። እባክሽን ፍቅሬ እባክሽን እባክሽን የህሉና ቁስ ውስጥ ያለሁት ምርጎኛ ሽጥለሽኛ ቋንቋ። እሺ ታክሲ ላይ ጥቅስ ጻፊዎች፣ ኦኬ ብዙ ሰዎች የታክሲ ጽሁፍ ታውቃላችሁ። ጻፊዎቹ ምን አይነት ናቸው? እንስማቸው እስኪ፣ ውስጥ ምን አለ? ም በቀል፣ ምቀኞች አሉ። በቃ በእንትን ከእንትን የወጣ ቢሆን አሪፍ ነበረ፣ ከስሜት አለ እኛ ጋ ያሉ አሉ። መርጠን መውሰድ እንችላለን። ያስገባችሁ ላይ ብዙ አሉ። የተወሰኑት መቀኞች በርቱ ቀኛ ካለ ያውሩ ስራቸው ነው። ደርሽ ይልሻለውማ ከትርፉ ላይፉ አይሰው አዲስ ደግሞ ይገባቻለች ቴንትረፍ እነዚህ እነዚያ አሉ። ዋና ነው እንት ወደዳችሁ አለዛ እንግዲህ ኢንስፖሽን ንገሪና ይሰራልሻል። እሺ ባባ እሺ እንዲህ ብላችሁ ነው ለቀ የምታናዝዙት? አረ በለው። ቤተሰቦች ቪዲዮቻችን እነዚህን ይመስሉ ነበረ። በጣም አሪፈሪ ቪዲዮች እንዳያቸው ተስፋ አደርጋለሁ። ቪዲዮ ላይክ አድርጉ ፕሊዝ፣ ፕሊዝ፣ ፕሊዝ። ለለመናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰሞኑን ችላ ብላችሁኛል። የእውነት ሰብስክራይብ አድርጉ ፕሊስ። በማድረግ ከፍ እናድርጎ ይንቻለ ሁለተኛ ቻናሌንም ኮመንት ላይ ገብታችሁ እዛም በዚህም እያለን አለን በሁለቱም በዛ ፕሮግራሞችን ለመስራት አስባለሁ። ብቻ ሰው ጥሩ ነገር ስለማይወድለት እንጂ ብዙ ነገሮች አሉ። ብቻ ሰብስክራይብ አድርጉ፣ በደንብ ሰብስክራይብ አድርጉ። ጥሩ ነገር እንድንሰራ፣ ጥሩ ነገር እንድናወራ በረታቱ። አሪፍ ነገሮችን ይዤላቸው እመጣለሁ በቀጣይም። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመጫቸው